መዝሙር 81 በረዴታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብም አምላክ እልል በሉ። ዝማሬውን አንሱ፣ ከበሮንም ስጡ፣ ደስ የሚያሰኘውን በገና ከመስንቆ ጋር በመባቻ ቀን፣ በከፍተኛው በዓላችን ቀን መለከትን ነፉ። የእስራኤል ሥርዓቱ ነውና የያዕቆብም አምላክ ፍርድ። ከግብፅ በወጣ ጊዜ ለዮሴፍ ምስክር አቆመው፣ ያላወቅኩትን ቋንቋ ሰማው። ጫንቃውን ከሸክም እጆቹንም በቅርጫት ከመግዛት አራቅኩ። በመከራህ ጊዜ ጠራኸኝ አዳንኩህም፣ በተሰወረ አውሎም መለስኩልህ፣ በክርክር ውሃ ዘንድ ፈተንኩ። ሕዝቤ ሆይ ስማኝ፣ እነግርሃለውም እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላም አምላክ አትሰግድም። ከግብፅ ምድር ያወጣሁ እኔ እግዚአብሔር አምላክህ ነኝና፣ አፍህን አስፋ እሞለዋለሁ። ሕዝቤ ግን ቃሌን አልሰሙኝም። እስራኤልም አላዳመጠኝም። እንደ ልባቸው ሥራ ታውቋቸው፣ በልባቸውም አሳብ ሄዱ። ሕዝቤስ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልኩ ነበር። የእግዚአብሔር ጠላቶችም በተገዙለት ነበር፣ ዘመናቸውም ለዘላለም በሆነ ነበር። ከስንዴም ስብ በበላቸው ነበር፣ ከዓለቱም ማር ባጠገባቸው ነበር። መዝሙር 82 እግዚአብሔር በአማልክት ማኅበር ቆመ በአማልክት መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ለኃጢአተኞች ፊት ታደላላችሁ? ለድሆችና ለደሃደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው። አያውቁም፣ አያስተውሉ፣ በጨለማ ውስጥ ይመላለሳሉ። የምድር መሠረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞት አላችሁ፣ ካለቆችም እንዳንዱ ትወድቃላችሁ አልኩ። አቤቱ ተነስ፣ በምድር ላይ ፍረድ፤ አንተ አሕዛብን ሁሉ ትወርሳለህና። መዝሙር 83 አቤቱ እንዳንተ ማን ነው? አቤቱ ዝም አትበል ቸልም አትበል። እነሆ ጠላቶችህ ጮኸዋልና የሚጠሉህም ራሳቸውን አንስተዋልና። ሕዝብህን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ። አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች፣ እስማኤላውያንም፣ ሞአብም፣ አጋራውያንም፣ ጌባል፣ አሞንም፣ አማሌቅም፣ ፍልስጢማውያንም ከጢሮስ ሰዎች ጋር አሶርም ከእነርሱ ጋር ተባበረ፣ ለሎጥ ልጆችም ረዳት ሆኗቸው። እንደ ምድያምና እንደ ሲሳራ በቂሶንም ወንዝ እንደ ኢያቢስ አድርግባቸው። በአይንዶር ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸውን እንደ ሄሬብና እንደ ዜብ፣ ታላላቆቻቸውንም እንደ ዛብሄልና እንደ ሰልማና አድርጋቸው። የእግዚአብሔርን መሰዊያ እንወርሳለን የሚሉትን አምላክ ሆይ እንደ ትቢያ በነፋስም ፊት እንደ ገለባ አድርጋቸው። እሳት ዱር እንደሚያቃጥል ነበልባልም ተራሮች እንደሚያነድ እንዲሁ በቁጣ አሳዳቸው፣ በመቅሰፍትህም አስደንግጣቸው። ፊታቸውን እፍረት ሙላው፣ አቤቱ ስምህንም ይፈልጋሉ። ይፈሩ፣ ለዘላለሙም ይታወኩ፣ ይጎስቁሉ፣ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆንክ ይወቁ። መዝሙር ሰማንያ አራት የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች ልቤም ስጋዬም በሕያው አምላክ ደስ ተሰኘ ወፍ ለእርሷ ቤትን አገኘች ዋኖስም ጫጩቶቿን የምታኖርበት ቤት አገኘች የሰራዊት አምላክ ንጉሴም አምላኬ ሆይ እርሱ መሰዊያህ ነው በቤትህ የሚኖሩ ሁሉ የተመሰገኑ ናቸው ለዓለምና ለዘላለም የሚያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛው መንገድ የሚያስብ ሰው ምስኩን ነው። በለቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። የሰራዊት አምላክ አቤቱ ጸሎቴን ስማ፣ የያዕቆብም አምላክ ሆይ አድምጥ። አቤቱ መታመናችንን ይለን፣ ወደ ቀባኸውም ፊት ተመልከት። ከዓላፍ ይልቅ በአደባባዮችህ አንዲት ቀን ትሻለኛለች። በኃጢአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት ጣል ዘንድ መረጥኩ። እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። የሰራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው።